ህዝቢያ ጸሎት እንዲያደርጉልን የተወደዱ አባቶችን ወደዚህ ይጠራለሁ። ሐዋርያው ዳንኤል መኮንንና ፓስተር በቅልን ወደዚህ ይጠራለሁ። እንግዲህ እንደው ዝም ብሎ ባርኩት ከመስጠት ትንሽ እንድናገር ፈቃድ ቢሰጠኝ ደስ ይለኛል። እግዚአብሔር ይባርካችሁ። የሚዲያን ሀይል ምን ማድረግ እንደሚችል እንዳስታወሰው አላውቅም። የዛሬ አርባ ስድስት ዓመት አካባቢ ከውጭ እንደመጣሁ ከትምህርት ቤት በዛን ጊዜ የምስራች ድምፅ በስርዓተ ወንጌል ነበር እና ቅድም ወንድሜ ትንሽ ገልጾታል። ጊዜ ሊባርክ በየቤተ ክርስቲያኑ እየሄዱ ይቀዱና ያው ለሬዲዮ ነው፣ ምስል የለም፣ ያስተላልፉታል። እኔ በመጣው በወሩ ደግሞ መሰረተ ክርስቶስ ፕሮግራም ሰታኝ ስለነበር በኋላ አይ ከመጣ እንግዲህ ንቅዳ ብሎ እነሱ ሰዎች ተሰበሰቡ ቋንጫቸውን ይዘው ተቀዳ። ከዛ በኋላ እሱ ሲሰራጭ ወይንም ደግሞ ብሮድካስት ሲደረግ ካሰብኩት በላይ ከገመትኩት በላይ የሰዎች ብዙ ቤቶችን ብዙ ሕዝብን በሚሊየን ሚሊየን የሚቆጠሩ ኢትዮጵያውያንን ነክቶ አገኘሁት። ከዛ በሁለተኛ ደረጃ ማስታውሰው በፓስተር ሞክሪያ ሙሉጌታ በኩል ይመራ የነበረ የሬዲዮ ፕሮግራም ነበር፣ ከሲሼልስ የሚተላለፍ በዛ አገልግሎት እንሰጥ ነበር። በተለይ እኔ ብዙ አገልግሎት እሰጥ ነበርና እስካሁን ድረስ የዛ ፍሬ ውጤት የሆኑ ብዙ ግለሰቦች ብዙ ሰዎች ጌታን ያገኙ፣ ነጻ ይወጡ፣ የተፈወሱ አሁን ድረስ ይመሰክራሉ። እግዚአብሔር የተመሰገነ ይሁን። ይሄ የሚዲያ ዘመን ነው የሚለውን ብዙዎች ተናግራችሁታል። እግዚአብሔር ይባርካችሁ ነው። አለም በጣም በጣም ሄዷል። በጣም ሄዷል። አንደኛዋ ልጄ ደብል ሜጀር አድርጋ በኢንተርናሽናል ሪሌሽንስ እና በሲኒማ ነው የተመረቀችው። ስትነግረኝ አሁን ዝንባሌው ያለው ሚዲያ ላይ ነው አለች። የሚዲያ ሰው ናት። ስለዚህ ትነግረኛለች። ሆሊውድ ላይ የሚፈሰውን በቢሊየን ቢሊየን የሚቆጠር ገንዘብ አለም እያፈሰሰ ነው። ያ ልጆቻችንን፣ ቤታችንን፣ ጓዳችንን ሁሉ እየነካ ነው ያለው። እኛ ደግሞ በዚህ በሀገራችን እንዲህ ያለ ራዕይ የተቀበሉ ወንድሞች እንዲህ ያለውን ስራ ለመስራት እነሱ ድጋፍ እንድንሰጣቸው ያስፈልጋል፣ ከፍተኛ የሆነ ድጋፍ። እግዚአብሔር ይባርካችሁ፣ ወደዚህ ራእይ ያመጣችሁ ይህን ራእይ የምትሰሩ ለዚህ ራእይ የተነሳችሁ ሁሉ እግዚአብሔር ይባርክ እንድንል፣ ጌታ የተመሰገነ ይሁን። ግን መጨረሻ ላይ ከመጸለይ በፊት መናገር የምፈልገው ስለ ኤክሰለንስ ብዙ ይነገር ነበር ማለት የሚነገረው ነገር የሚተላለፈው ነገር ጥንቃቄ የተሞላውና ኤክሰለንስ ያለው እንዲሆን ይነገር ነበር። ምክንያቱም እኔ እንደው ልንገራችሁ ይደርሰኛል፣ አሁን ብዙ ጥሪ ይደርሰኛል፣ ከዚህ ከዛም ከዚህ ናና ኢንተርቪው እናድርግህ የሚሉ ጥያቄ ቀርብልኛል። እስካሁን ለሁለቱ ብቻ ነው መልስ ሰጥቼ በቀጠሮ ላይ ያለ ቢኖርም እጠይቃለሁ። በቤተ ክርስቲያኔ ሰዎችን እጠይቃለሁ እንዴት ነው፣ ስለዚህ ሚዲያ ምን የምታውቁት ነገር አለ ስል ያስረዱኛል። የተሻለውን ኤቲክስ ያለውን ጥበብ ያለውን ኤክሰለንስ ያለውን ያንን በመምረጥ ነው እንጂ እንደዚህ ነው ብዬ ኢንተርቪው አልሰጥም። ስለዚህ ያም ደግሞ እንደዚህ እንደሚሆን ጥርጥር የለኝም። ምክንያቱም ሁሉ ነገር ከጅማሬው ይታወቃል። ስለዚህ እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። እንግዲህ ካህናት ሲባርኩ ሕዝብ እንዲቆም ይፈልጋሉ። እግዚአብሔር የተባረከ ይሁን፣ ባረከ ይሁን ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር አምላካችን ሆይ እናመሰግንሃለን። ይህንን ራእይ ለወንድሞች የሰጠህ በልባቸው ያኖርህ እንደገናም ደግሞ በውስጣቸው መጸነስ ብቻ ሳይሆን ተወልዶ አድጎ እኛም ለማየት ስለቻልን ክብርና ምስጋና ላንተ ይሁን። አሁንም ይህ አገልግሎት ገና በሚሊየን ሚሊየን የሚቆጠሩትን የሚደርስ ከሀገራችን ውጭም ደግሞ በተለያየ ቋንቋ ሰዎችን የሚደርስ የቤተ ክርስቲያን ጀርባ አጥንት የሚሆን ጉልበት የሚሆን አገልግሎት እንዲሆን በኢየሱስ ስም ይህንን ሚዲያ እባርካለሁ። እግዚአብሔር አምላካችን ሆይ አንተ አስፈላጊውን አቅርቦት ሁሉ እንድታደረግ እጸልያለሁ። ተስፋ የሚያስቆርጥ ነገር ሊመጣ ይችላል። ነገር ግን አንተ ባሪያ ጳውሎስ እንደ ተናገረው ጌታ ባጠገቤ ቆሞ አበረታኝ እንዳለው ባጠገባቸው ቆመህ አበርታቸው። እግዚአብሔር የዘላለም አባት ለእኛም ለባሪያዎችህ ለአገልጋዮችም ለተገልጋዮችም ደግሞ ማስተዋልን እንድሰጠን እንድንጸልይላቸው በፊትህ እንድናቀርባቸው ሁል ጊዜ ኃይልን፣ ጉልበትን ስጠን። በኢየሱስ ክርስቶስ ስም አሜን። እንደዚሁ እንደቆማችሁ ጸልያለሁ። ልዑል እግዚአብሔር አምላካችንና አባታችን በክርስቶስ ኢየሱስ በጌታችንና በመድኃኒታችን ስም እጅግ አድርገን እናመሰግናለን። እንደዚህ እንዲሆን አንተ አስቀድመህ ተናግረሃል። እኛም በወሬ በወሬ ደርሶን ሰምተናል። ይህችን ምድር እንደምትባርካት በምድራዊ በረከቶች እንደምትባርካት በሰማያዊም በረከቶች እንደምትባርካት ብዙዎችን ከዚህች ምድር በሚነሱ አገልጋዮች ልትደርስ እቅድ እንዳያስክ ከዚያ በፊት ደግሞ ይሄ ሁሉ ከመሆኑ በፊት በጣም ጠባብ በሆነ ሁኔታ ውስጥ ጣብቂኝ በሆነ ሁኔታ ውስጥ ምድሪቱ ሕዝቦቿ እንደሚያልፉ ደጋግመህ ስትናገር ሰምተናል። ለሁሉ እግዚአብሔር ሆይ አልዋሸኸንም። የተናገርከው ሆኗል። ብዙዎቹን በዓይናችን አይተናል፣ በጆሮቻችን ሰምተናል። በአንዳንዶቹ ውስጥ ደግሞ በሕይወት ለማለፍ ችለናል። እናመሰግንሃለን። ይሄ አሁን እዚህ ወንድሞቼ እህቶቼ የተናገሩት ነገር ትክክል ነው ሁሉም እውነት ነው ሁሉም አስፈላጊ ነው በሚሉት ሁሉ ሁላችንም እንስማማለን በእውነት ይሁን እንጂ ይሄ ሁሉ አንተ አስቀድመህ ያቀድከውን አንተ እኛ ሳንፈጠር በፊት እኛ በምድር ላይ መኖር ሳንጀምር በፊት ክርስቶስን ከማወቃችን በፊት ልዑል እግዚአብሔር ሆይ አንተ ያቀድከው ነው። እየተገበርከው ያለኸውም ደግሞ አንተ ራስህ ነህ። ብዙዎቹን የተናገርካቸውን ፈጽመሃቸው በዓይኖቻችን አይተናል። እናመስግንሃለን ስላየናቸው ሁሉ እናመስግንሃለን ሰዎች ነንና ያልደረስንባቸውን ደግሞ ለመጨበጥ ጉጉት አለን። አንተ ታውቀናለህ፣ ትረዳናለህ በጣም ብርቱ ጉጉት በውስጣችን አለ። ያልደረስንበት ብዙ ነገር እንዳለ ይታወቀናል፣ ስትናገር ሰምተናል። ወደዚያ ለመድረስ እንዘረጋለን፣ አቅማችን ደግሞ የዚያን ያህል አይደለም። ቢሆንም የተናገር ከአንተ ቃልህን ትፈጽማለህና ይህንን እናውቃለንና ይህንን እናምናለንና እንጠብቅሃለን። ለሁሉ እግዚአብሔር ሆይ ብዙ ያገራችን ልጆች በዓለም ዙሪያ አንተ የበተንካቸው አንተ የዘራሃቸው በዓለም ዙሪያ አንድም አገር እንኳን እስከማይቀር ድረስ አንተ የዘራሃቸው በዚያ የተወለዱ አንዳንዶቹ በህፃንነታቸው ከዚህ የወጡና በዚያ ያደጉ በዚያ የተማሩ የህብረተሰቡን ቋንቋ የሚያውቁ ባህሉን የሚያውቁ ብዙ ስረ መሰረታቸው ኢትዮጵያ የሆነች ብዙ ወጣቶች በውጭ እየተነሱ እንዳሉም እንሰማለን። በአንተ እቅድ መሰረት ነው ይሄ ሁሉ እየሆነ ያለው። በጊዜው አንተ ሁሉን ታደርገዋል። በጊዜው በአንተ ጊዜ ልሁል እግዚአብሔር ሆይ እኛም አሁን ዛሬ እዚህ የተናገርናቸውን እንዲህ ቢሆን እንዲህ ባይሆን ያልናቸውን ሁሉ አንተ ስት ታደርጋቸው ደግሞ ባይኖቻችን እናያለን። አምላካችን እግዚአብሔር ሆይ ስለዚያ ሁሉ እናመሰግናለን። እየተቀባበሉ ኢትዮጵያውያን ልጆችህ ባሮችህ የቤተ የቤተክርስቲያን መሪዎችህ ምንም እንኳን ይሄ የመንፈስ ቅዱስ እንቅስቃሴ በምድራችን የጀመረው ብዙዎቻችን ሕፃናት ሆነን ልጆች ሆነን መንፈሳዊም ዕውቀት ባልነበረን ዘመን ቢሆንም እንኳን ያንተን እቅድ ሊያስቀረው አልቻለም። ያንተ እቅድ ሰተተተት ብሎ ወደፊት እየሄደ ነው። እኛ ባንረዳውም እንኳን ልንተባበርህ ባንችልም እንኳን ገብቶን ገብቶን ያንተን ሐሳብ ተረድተን ካንተ ሐሳብ ጋር ተስማምተን ህዝብህን ቤተ ክርስቲያንህን ማ የማገዝ አቅም እኛ ባይኖረንም እንኳን አንተ ብርቱ የሆንክ ከአምላክ የተናገርካቸውን ነገሮች እያደረካቸው አለ። እኛም ይሄው እያየናቸው አለ። ጌታ ሆይ ለምድራችን ስለ ተናገርካቸው የተስፋ ቃላት እናመሰግንሃለን። ስለ ሰማናቸው እናመሰግንሃለን። ስላልሰማናቸውም እናመሰግንሃለን። ስለሚሆኑ አንድም መሬት ላይ ወድቆ ስለማይቀር እናመሰግንሃለን። ክብርን ሁሉ ላንተ እንሰጣለን። አቤቱ አምላካችን እግዚአብሔር ምድራችን እንደነገርከን እንደነገርከን በልባችን እንደሞላው የአንተ የተስፋ ቃል ምድራችንን ጎብኝተህ ትውልዱን በቅዱሱ መንፈስህ ቀብተህ በምድሪቱ ላይ አስነስተህ የክርስቶስ ወንጌል በቅዱሱ መንፈስህ ኃይል ተሰብ ብዙዎች ሰምተው ብዙዎች አምነው ብዙዎች ድነው ለዓለም ለዓለም የሚተርፉ አገልጋዮች ከምድራችን ተነስተው በብዙ ቋንቋ መናገር የሚችሉ አንተ ያሰለጠንካቸው በየቦታው በየአገሩ ተወልደው ያደጉ አንተ አሰልጥነህ ለዛሬ ያደረስካቸው ነገ ተነስተው ይሄንን ቅዱሱን ያንተን ወንጌል ወደ ዓለም ሁሉ ይዘው ሊሄዱ እንዳሉ አንተ ስትናገር ስለሰማን እናምናለን። እንደ ተናገርክ ይሆናል። ምንም እንኳን ድካማችን ብዙ ቢሆን፣ አለማስተዋላችን አስተዋላችን ብዙ ቢሆን፣ ስንፍናችን ብዙ ቢሆን፣ እዚህ ቦታ ተናግረን የምንጨርሰው ባይሆንም እንኳን ከብዛቱ የተነሳ አንተ ግን ሁሉን የምትችል አምላክ የተናገርከውን ስለምትፈጽም እውን ስለምታደርገው የአንዳንዶቻችንም የብዙዎቻችን እዚህ ያለ ነው አይኖች ያንን ጆሮቻቸውም ስለሚሰሙ አንዳንዶች ብንሄድም እንኳን ቀድመን ይህንን እምነት በውስጣችን ይዘን ነው የምንሄደው። አንተ ተናግረሃል ሰምተናል። ማንም ሰው በምድሪቱ ይህንን ማስተዋል የሚችል ባልነበረበት ጊዜ አንተ ተናግረሃል። የዛሬ ስልሳ ዓመት ተናግረሃል በወሬ በወሬ እኛ ጋር ደርሶ እኛም ሰምተናል። ጅማሬውንም ይሄው እያየን ነው እና መሰግነሃል፣ እና ክብረሃል፣ ከፍ እናደርጋሃል ስምህንን ባርካል። በእቅድ ነው የምትሰራው። አንድም የተሳሳተ ነገር በአንተ ዘንድ የለም። እዚህ ሆኖ እዚች አዲስ አበባ ሆኖ እዚች ኢትዮጵያ ውስጥ ሆኖ የተለያዩ ከተሞች ውስጥ ሆኖ ለዓለሙ ሁሉ የሚመጥኑ ሰዎች ሊወጡ አይችሉ ሊሆን አይችልም። በዚያው ተወለዱ በዚያው በነዚህ አገሮች በአውሮፓ ተወለዱ፣ በጀርመን ተወለዱ፣ በእንግሊዝ ተወለዱ፣ በኖርዌይ ተወለዱ፣ በስዊድን ተወለዱ፣ በካናዳ ተወለዱ። የዓለሙን ቋንቋ ሁሉ ቻሉ፣ እውቀቱን ሁሉ አወቁ። እግዚአብሔር እንደዚህ አድርገህ በህዝቡ ባህል፣ በህዝቡ ቋንቋ፣ በህዝቡ ስነ ልቦና ሁሉ አሰር ጥነህ አገልጋዮችን ነገ ልትለቅልን ነው፣ በምድሪቱ ላይ ልትለቅልን ነው፣ በዓለም ላይ ልትለቅልን ነው። ፈተህ ልትለቅ ነው። በጉጉት እንጠብቃለን። አንተ የምታስነሳቸው ባሮችህ ልንቀበላቸው፣ የሚሉንን ልንሰማ፣ ምክራቸውን ልንቀበል በጉጉት እንጠብቃለን። ጌታ ሆይ አንተ ደግሞ ይህንን ታደርጋለህ። ለቅዱሱ ቃልህ የታመንክ አምላክ ይህንን ታደርጋለህ። የማይቀር ነገር ነው። ክብር ሁሉ ለአንተ ይሆናል። ያኔ ያኔ ብዙዎች ወደ መንግስትህ ይፈልሳሉ። ብዙዎች ከዓለም ዙሪያ ወደ መንግስት ይፈልሳሉ። ያኔም በቅዱሱ ቃልህ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ተብሎ ከብዙ ዓመታት በፊት የተነገረው ቃል ይፈጸማል። እዚህ ያሉ ብዙዎች ወንድሞቼ፣ እህቶቼ ያ ሲሆን በአይኖቻቸው ያያሉ፣ በአይኖቻቸውም ያያሉ። አንተ እንደዚህ የምታደርግ ብርቱ አምላክ፣ በቃል ብርቱ የሆነ በስራም ብርቱ የሆነ ይህንን ታደርጋለህና ደስ ይለናል። እናመሰግንሃለን። ክብር ሁሉ ለአንተ ለአምላካችን ይሁን። ይህችን አገልግሎት ይህችን ግሬስ ክርስቲያን ሚዲያ የተባለች አገልግሎት ትንሽ ናት። ትንሽ ናት ለእኛ ነው ትንሽነቷ፣ ለአንተ አይደለም። ለአንተ አንድ ዘር ይበቃሃል። አንድ ዘር አንድ ዘር በምድር ላይ ወድቆ በቅሎ አብቦ አፍርቶ ለዓለም ሁሉ የሚደርስ አንድ ዘር ይበቃል። ጌታ ይቺን ዘር ባርካት፣ ይችን ምድራችን ላይ የጣልካትን ዘር አንተ ባርካት፣ አስፋት፣ በምድር ሁሉ ናኛት። ወደ ብዙዎች የምትደርስ የብዙዎችን ጎዳና አቅጣጫ፣ መንገድ የምታስቀይር ወደ እውነት፣ ወደ እግዚአብሔር ሐሳብ የብዙዎችን መንገድ የምታስቀይር አድርጋት። ይቻልሃል፣ አንተ ይቻልሃል። ብዙ ሰዎችን እውነተኞች ሰዎችን አንተ ያዘጋጃቸውን ሰዎችን አንተ ያስታጠካቸውን ሰዎችን በዚህ አሁን ባሉት ወንድሞችና እህቶች ላይ አንተ ጨምር። የሰው ድሃ አይደለህም፣ ሆነህም አታውቅም። የሰው ድሃ ሆነህ አታውቅም ጨርሶ፣ ጨርሶ። አንድ ሰው አብርሃምን ጠርተህ ነው ለአለሙ ሁሉ እንደዚህ ለበረከት ያደረገ ለዓለም ሁሉ አንድ ሰው። አንተ ብርቱ አምላክ ታስባለህ፣ ያሰብከውን ትናገራለህ፣ የተናገርከውን ትፈጽማለህ። ማን ሊከለክልህ ይችላል? ይሄ በጆሮቻችን ስንሰማው የኖር ነው አስደናቂ የሆነው የተስፋ ቃል ሁሉ እዚህ ባሉ በብዙ ወንድሞቼና እህቶቼ የህይወት ዘመን ስለሚፈጸም፣ እውን ስለሚሆን፣ አይኖቻቸው ስለሚያዩ፣ እጆቻቸው ስለሚዳስሱ፣ ጆሮቻቸውም ስለሚሰሙ ክብር ሁሉ ለአንተ ለአምላካችን ይሁን። እናመሰግናሃለን፣ እናከብርሃለን፣ ከፍ እናደርግሃለን፣ ስምህን እንባርካለን። ያንተ ስለሆንን ደስ ይለናል። አንተ ነህ ደግሞ እንደሱ ያደረከን። ከማንም ተሽለን አይደለም። ከማንም በምድር ላይ ካለ ሰው ተሽለን የተለየ ነገር በእኛ ዘንድ ተገኝቶ አይደለም። ወደድክ በቃ ወደድክ፣ እንዲህ ልታደርግ ወደድክ እና ሊልታደርግ ስለ ስለወደድክ የወደድከውንም እያደረከው ስላለ አይኖቻችንም እያዩት ስላሉ እናመሰግናለን። ህዝብህን በስምህ እባርካለሁ በጌታ በኢየሱስ ክርስቶስ በዚህ በፊቴ የቆሙ ወንዶች፣ ሴቶች፣ ታላላቆች፣ ታናናሾች የተባረኩ ይሁን ለስራ በሚያስታጠቅ መንፈስ በሚያስነሳ መንፈስ ዳገት በማያውቅ ቁልቁለት በማያውቅ እንቅፋት በማያግደው መንፈስ ያት መንፈስ የሀይል መንፈስ አስታጥቃቸው፣ ሁሉንም አስታጥቃቸው። ጌታ እነዚህም አይበቁም፣ ደግሞ ገና ብዙ ያስፈልጉናል። በውጭ ያላመኑ አሁን የጌታን ስም ሰምተው እንኳን የማያውቁ ጠርተውት እንኳን የማያውቁ ብዙዎች፣ ብዙዎች በሌሎች እምነቶች ውስጥ ያሉ፣ በክህደት ዓለም ውስጥ ያሉ ብዙዎች ያስፈልጉናል። ለውጣቸውና ወደኛ አምጣቸው በእኛ ላይ ጨምራቸው፣ ቀላቅላቸው። በእኛ ዘንድ ያስቀመጥከው ምናን ትንሽም እንኳን ቢሆን ይተላለፍ፣ ወደ እነሱ ይተላለፍ። ጌታ ሆይ መግሊት መክሊትህ ይተላለፍ እና በዚያ መክሊት አንተን እውነተኛውን አምላክ፣ ቅዱሱን አምላክ፣ ታማኙን አምላክ ያገልግሏል። አንተ ምድሪቱን ባርክ። ስለ እርሷ የተናገርከውን ተስፋ ሁሉ ፈጽምላል አንድም ሳይቀር ጌታ ሆይ ፈጽመ። ስለ ራስህ ስም ስትል ስለ እኛ አይደለም፣ ስለ ራስህ ስም ስትል ከአፍህ ስለ ወጣው ቃል ስትል የተናገርከውን ሁሉ ፈጽመላትና ሙሉ ክብርህን ውሰድ። እናመሰግንሃለን፣ እና ክብርሃለን፣ ከፍ እናደርግሃለን። በኢየሱስ ክርስቶስ ስም አሜን። ፕሮግራማችንን አጠናቀናል። ነገር ግን ሻይ ቡና ስለተዘጋጀ የአንድነት ጊዜና የፎቶግራፍ መነሳት ጊዜ ስለሚኖር ሁላችሁም እዛ ላይ እንድትታደሙ አደራ እንላለን። ስለመጣችሁ እጅግ አድርገን እናመሰግናለን። እግዚአብሔር ያክብረለን።